አወቁት ልሰራው አደለም። ነገር ግን ልጠነቀቀው ይላሉ። ሰዎች ይጠነቀቁ ዘንድ ሽርክን ስሙን ጠርተህ፣ ከቻልክ አመላክተህም ግልጽ ታደርግላቸዋል። ምሳሌ እያቀረብክ ዑለማዎች ክታባቸው ላይ የሚመለኩ ነከሮችን ስማቸውን በዝርዝር እየጠቀሱ ሙስሊሙን ኡማ ያስጠነቅቃሉ። እዛ ላይ ዶ እንዳይወጥቅ هذا الذي يجب ይህ ነው ግዴታ የሚሆነው በአሌምና በሙትአልም ላይ አማ አዩስከተ አኒ ሽርክ ስለ ሽርክ ዝም ማለትና፣ ወይትረከ ናስ የሰው ልጆች ዝም ከተባሉ ያቡዱነ ገይረላህ ከአላህ ውጭ እያመለኩ ዝም ከተባሉ ወሁም የደኡነ ኢስላም፣ ደግሞ በጣም የሚገርመው ደግሞ ይሄ ነው፣ እስላም ነኝ ሙስሊም ነኝ የጢዳ ሰው ነኝ ነው ደግሞ የሚሉት እኮ። ችግር እንዳለበት ያወቀ ሰው እኮ ሕክምና ይደረግለታል። አንድ ሰው ታሞ አልጋ ላይ ሲተኛ መታመሙን አውቆ ወዴት ይሄዳል? ወደ ሐኪም ቤት ይሄዳል። ለዛውም አኪም ቤት ሲሄድ አማርጦ፣ ዶክተር ጠይቆ፣ ተጅሪባ ወሽዶ ነው የሚሄደው። እነዚህ ሰዎች እኮ የደኡነል እስላም አለ ዛፍ አይቀራቸው፣ ነቢይ አይቀራቸው፣ መላይካ አይቀራቸው፣ ጅኒ አይቀራቸው፣ ቀብር አይቀራቸው፣ ቡና አይቀራቸው፣ ጫት አይቀራቸው፣ ጥቁር ከለር ያለው አይቀራቸው፣ ቀይ ያለው አይቀራቸው፣ እንቅፋት አይቀራቸው፣ እርዙ አይቀራቸው አይቀራቸውም፣ እስከመጨረሻው ግን ትክክለኛው ሙስሊም እኛ ነን ይላሉ። አያውቁትማ። ይሄ አሁን ትልቁ ይሄ ጃህሉ ሙረከብ የሚባለው ይሄ ነው። በቃ ተደራራቢ የሆነ መዓይብነት አላዋቂ ነው ግን አላዋቂነቱም አያቅም። ይሄ ትልቅ አደጋ ነው። ትልቅ አደጋ፣ መጥፎ በሽታ ይባላል ይሄ፣ የማይሽር የሆነ ካንሰር። ያለ ማወቁን የማያቅ ሰው ጃህሉ ሙረከብ ይባላል ይሄ። ስለዚህ የደኡነ ኢስላም እስላም ነን ብሎ ደግሞ ይሞግታሉ። ወላ አሐድ የንሃ ደግሞ የሚገርመው ደግሞ ይሄንም እያዩ ደግሞ የሚከለክል የለም። አብዛኛው መስጊድ ላይ ይውስኪ ጾም ጾሙ፣ ሐጅ አድርጉ፣ ዘካ ስጡ፣ አወልሰፍ ቀድማችሁ ግቡ፣ ቁርአን ቅሩ፣ የጠዋትና የማታ ዝክር ነብዩ አዘበታል። አላዘዙበትም? አዘዋል፣ ሸክ የለም። ግን ለስራዎች ደረጃ አላቸው? የላቸው? አላቸው። ነብያችን አለይሂ ሰላቱ ወሰላም ምንን ከምን አስቀደሙ? በየመስጊዱ ሂዱና አሁን ይቀራል አይደል እንዴ ይቀራል እኮ። ምን ይቀራል? ተፍሲር ይቀራል። ምን ይቀራል? ኡምደቱል አህካም ይቀራል። ምን ይቀራል? ቡሉግ ይቀራል። ምን ይቀራል? ሙስሊም ይቀራል። ምን ይቀራል? ቡኻሪ ይቀራል። ምን ይቀራል? ፍቂሆች ባጠቃላይ ይቀራሉ። ግን ይንደረደራሉ፣ ይንደረደራሉ፣ ይንደረደራሉ፣ ይንደረደራሉ። ባትሪው የደከመ መኪና ማኑዋል ከሆነ ቁልቁለት አድርጋችሁ ስትገፉት ሞተሩ ይነሳል አይነሳል? ይሄ የሚንደረደሩ ሰዎች አይነሳ ሞተራቸው በቃ ተዘግቷል። ይንደረደራሉ ይንደረደራሉ። የት ይመጡ? ተውሂድን ያዙ፣ ሽርክን ራቁ ለማለት ይንደረደራሉ ግን አይደፍሯትም። የእነሱ ባትሪ በግፊ የሚነሳል አብቅዷል። በቃ ዴድ ይሆናል ዴድ። በየመስጊዱ እስኪ ይሁ ኹጥባም ላይ በየጊዜው ርዕሶች ይቀያየራሉ ግን ስለ ተውሂድ ትኩረት አድርጉ፣ አብሬትን አታምልኩ፣ ቃጥባሬን አታምልኩ፣ ሲንን አታምልኩ፣ ጀበናን አታምልኩ፣ ሀጀርን አታምልኩ፣ ሸጀርን አታምልኩ፣ ቃንን አታምልኩ፣ ኖራ ሁሴን አታምልኩ፣ ሰይድና ከድርን አታምልኩ ነቢዩንም አታምልኩ ጅብሪልንም አታምልኩ ሚካኤልንም አታምልኩ ብሎ በዝርዝር ፍትፍት አድርጎ የሚናገሩ ሰዎች አላህ ያዘንላቸው ሰዎችን የምታገኙት አብዛኛው ቦታ ሁሌ ነቃ ይቀልቅሉ ሁሌ ቀይር፣ እንጂ በቀይር አላህን ፍራ ቀይር ቀይር። አንዳንዴ ተውሂድን ንገራቸው ከፊት በገፋ ያደርገላቸው በል። አብዛኛው አብዛኛው እንደውም ክፍል ሀገር ይሻላል። በአሁኑ ጊዜ ስለ ተውሂድ በደንብ ይነገራል። በየ ክፍል ሀገር ከተማ ላይ አብዛኛው ሰው ተውሂድና ሽርክን ወላ ለይቶ ያውቅ አልተነገረውማ

የሚያስጠነቅቅም የለም። አብዛኛው በምቅድም አነሳውላችሁ አይደል? በል በሚያስጠነቅቁ በሚከለክሉ ሰዎች ነው ዘመቻው። በቃ ዘመቻው ሁሌ እሳቸውን አትጋብዟቸው ይባላል። ለምን? ሁሌ አንከር ያለ ዳዋ ነው የሚያደርጉት። እሳቸውን አትጋብዟቸው ለምን? ስለ መጥፎ ነገር ያነሳሉ። ዲቴል ገብቶ ማይፈተፍቱ የሆኑ ሰዎችን አምጡ። በቃ ዝም ብላችሁ ረቃ ይቀልቁሉ፣ የሚያስነቅሱ የሚሰበስቡ ሰዎችን አምጡ ይባላል። ይሄው የቅያማ ቀን ትጠየቁበታላችሁ። የምታደርጉት ከሆነ ይሄን ነገር እንጂ ይቆጣ ምንም ችግር የለው። ነብዩ እኮ አስሮ እኮ ነው የተናገሩት አይደል እንዴ? ሱማማን ሱማማን እኮ ውሃ ሰጥቶት ጋብዞት እኮ አይደለም ነብዩ አስሮት እኮ ነው ዳዋ ያደረጉለት፣ አስሮት መስጊድ ውስጥ። ይሄው ነብዩ አስሮ ነበር ዳዋ የሚያደርጉት። አዎ የኛው መስጊድ ሁሌ ረቃ ይቀልቅሉ። ነብዩ የሰዎችን ውዴታ አላህን በማስቆጣት የሚፈልግ ሰው አላህም ሰዎችም ይቆጡበታል አሉ። ሰዎችን በማስቆጣት ደግሞ የአላህን ውዴታ ማስቆጣት ማለት እኮ ድንበር ማለት ማለት አይደለም እኮ። እውነታውን ፍትፍት አድርጎ መናገር ላይ ከገባ ሰዎችም እንዲወዱት ያደርጋል፣ አላህም ይወደዋል። አላህ ከሚወዳቸው ያደርጋል።

የዛኔ እኮ ትንሽ ልጅ፣ የነብዩ መስጊድ በዛ ነው። ሰሃቦች ተርቢያ ያደረጓቸው በዛው ኮትኩቶ አሳደጓቸው። ዩኒቨርሲቲ ነበር። የነብዩ መስጊድም ነው ዩኒቨርሲቲም ነው የሚገናኙበትም ነው ሹራ የሚያደርጉበትም ነው ጦርነት የሚለማመዱበትም ነው። ሁሉም ያደርጉ ነበር መስጊዳቸው ውስጥ። ነቢዩ ላ ሰላት ሰላም መስጊድ አላህ ይወሳበታል። ይሄን አትከልክሉ። አላህ አንፍሮ መስጊዶችን ኦፕን አድርጉ ክፍት አድርጓቸው። ግን ክፍት ስታደርጉን ድንበር ካለፈ በዚህ በዚህ ድንበር አልፋል፣ አቁም፣ አይቻልም። እውነት ከሆነ ደግሞ ቀጥል፣ እውነት ነው ይሄ ቁርኣንና ሀዲስ ማይጋጭ ነው ብላችሁ ዝም ብሎ መስጊዶችን መዝጋት ተገቢ አይደለም። ወላሂ፣ አላህ ማንቁርታቸውን ይዛቸዋል። መስጊድ የሚዘጉ ሰዎች የሽርክ መድረክ ያደረጉት ተውሂድ አይነገርም። በየቦታው የሚያማምሩ መስጊዶች አሉ፣ የሚያማምሩ ወጣቶች አሉ፣ የሚያማምሩ እናቶች፣ የሚያማምሩ አባቶች አሉ። ግን ስለ ተውሂድ አይነገራቸውም። ተውሂድ ምን እንደሆነ ወላሂ ለይቱ አያውቁም። ሽርክ ምን እንደሆነ ለይቱ አያውቁም። ሽርክ ማለት አንገት ላይ ማንጠልጠል ሄዶ ለድንጋይ ሱጁድ መውረድ ነው የሚያዩት፣ ሌላውን አያዩ። ይሄ ይነገራቸው እንጂ ይላል አልአምሩ ኸይሩን ጅደን አለየ ጉዳዩ እኮ በጣም በጣም አደጋ ነው። እንዲህ በቀላሉ የምታዩት ነገር አይደለም። አንድ ጊዜ አባት ካመለጠ መልሰ ታመጣልህ? ይመለሳል? ከነሽርኩ ሽርኩ ወስዳችሁ የቀበራችሁ ሰዎች ነገ ታመቁታላችሁ? የለም። ከቀብር ወጣ ምናምን ተብሎ የሚናፈሰው ነገር የለም። አትቀበሉ። አላህ አይመጡም፣ ሐራም ነው ብሏል። አላህ ዘግቶታል። ባለፈው ባለፈው ስልጤ ዘውላ ልጅ ከቀብር ወጣ ብሎ ሲያነፍሱታል ነበር ውሸት ነው። ሸይጣን ሲጫወትባቸው እኮ ነው። የቀበሩትም የለም የመጣም የለም። ልጁ ከየት ነው የመጣው ሲባል ምን እያላችሁ ነው ላላ አስጨንቆታሉ። ጋዜጠኞች ሞኝ ጋዜጠኞች ደግሞ አሉ በአሁኑ ጊዜ ሕፃን ልጅ ከቀብር ወጣ ሲባል ኢንተርቪው ሊያደርጉ ከአዲስ አበባ ተነስቶ መኪናቸውን ይዘው ይሄዳሉ። ሰነፍ ልጁ እኮ አባትዬው መጣ አረ ከራሴ ጋር ነበር አረ ተወል ልጄን ባላ ሲል ወልይ ነው ሊሉ እኮ ነው። ከቀብር ወጣ ብሎ ሊያመልኩት እኮ ነው። ከቀብር ተነስተዋል ብሎ እውቅና ምን ይሰጡት ምን ሊያደርጉት ሊያመልኩት። አንድ ሴት ያይ ነበር ሲኛገር አውግረት ይባል ነበር ከቀብር ተነስታ የመጣቸው አውገረት ተብላ ስም ተሰጥቷታል፣ ስም ተሰጥቷታል። ሃራም ነው። አይመለሱ ማለት፣ ቀብር ከገቡ በኋላ አይመለሱ ማለት፣ ሩሃቸውን የወሰደው ማለት ነው። መለከል መውት አንጠልጥሎ ወስዷታል። አይመልሳትም የለም። ሃራም ነው እባታል። የቂያማ ቀን ነው እዛው የሚሰበሰበው። መመለስ የሚባል ነገር የለም። አንዳንዱ ሰው ግራ የሚገባቸው ሰዎች አሉ። ይሄ ነገር እውነት ሊሆን ይችላል። የሚወጣ የለም ዝም በል። ቀብሩን ባዶ ነው ያገኘሁት ይላሉ። ኮልፌ ይሄድ ጅብም እኮ ጀናዛ ወጥቶ በልቶት ሊሆን ይችላል ወይ ጉድጓዱም አፈሩ በስተወበ ተቆፍሮ ሊሆን ይችላል። ሲሄድ አጣኋቸው ይላል። በእኔ መስጊድ አንድ ጊዜ ሰግጄ ወላሂ ጁማ ሰግድኩ ነው። ፊት ለፊት ቁጭ ብሎ ተአምር ልንገራችሁ ይላል ሰውየው። ምን ነው ሲሉት፣ አንድ ጊዜ ሐጅ ሄድኩኛል። እሺ፣ አንድ አባቴ ጓደኛ ነበሩ፣ ወልይ ነበሩዋል። እሺ፣ ጠዋፍ ላይ አገኘኋቸው አለ። እሺ፣ ሰላም አለይኩም ከየት መጡ ስባ፣ ዝም በል አንተ እንደዚህ ነገር አይጠይቅም ብሎ ተሰተሩብኝ አለ። በቃ ወላሂ መስጊድ ውስጥ ነው የሰማሁት። በእኔ መስጊድ ውስጥ ምክትል ኢማሙ ነሽሩ ሲያደግ፣ ምን እንደሚያወሩ አያውቁም። ነብዩ መስጂድ ላይ ዘበኛ የነበረው ሰውዬ እቺን መልእክት ነቢዩን በመናሜ አይቸዋቸዋል። እቺን መልእክት ያላስተላለፈ ሰው በስንት ቀን ይሞታል ብሎኛል አለ። በሶስት ቀን ወይ በዘጠኝ ቀን፣ እህ ሲንሰራፋ ነበር። እሺ። በቀደም በቀደም ጁማ እዚህ ካራ ሰገድኩኝና፣ የሆነ መዝጊድ በጣም አጂብ ሽርክ እንደዚህ አይነት ነገር አለ ብላችሁ እስከምታስቡ ካራ የሆነች ትንሽ መዝጊድ አለች። ሰገድኩና፣ የሆነ ሰውዬ ከጁማ በፊት ተነስቶ ይናገራል። ታምኑኝ አላችሁ አታምኑኝም? እናምናለን ይሉታል። ሳውዲ ነበርኩ። እሺ። ሰፋና መርዋ ላይ ተኝቼ ይላል። ሰፋና መርዋ እኮ መኝታ የለም አለል ፖሊሶች ለሰከንድ አያስቀምጧችሁም። የሚሮጥበት ቦታ ወደዚህ ወደዛ፣ ሰፋና መርዋ የሚሮጥበት ቦታ። ሰፋና መርዋ ተኝቼ ይላቸዋል። በጆሮ የሰማሁት ወላሂ ነው ምላች። ከዛ እሺ ሲሉት ጅብሪል መጣና አለ። ሰፋና መርዋ መጥቶ ጅብሪል መጣና የቅያማ ምልክት አለኝ አለ። ምንድን ነው ሴቶች ቤት ቁጭ ብሎ ወንዶች እንጀራ ተሸክመው በየመንደሩ ይዞራል ብሎኛል አለ። ወላሂ በጆሮ የሰማሁት ነው። በጆሮ የሰማሁት አረ አንተ ሰውዬ አላህ አንፍራ አልኩት። መስጊድ ውስጥ አላህ አንፍራ ስለ አተዝበል አተዝበል አሉኝ። ምንድን ነው የሚያስተምረው ሰው? ኩፍር እኮ ነው። አንዱ ኢማም ኹጥባ ቢያደርገው ሰውየውን ባህሪ እና ቃል አውቀን ነው ዝም ያለው። እስብር እስብር እስብር። ያው ኡስታዝ አለኝ ኩፍር እኮ ነው የሚናገረው እዚህ ወላሂ ለነብዩ ደግሞ ውሸቱን እኮ ነው። ሰፋና መርዋ ተኝቼ ተኝቼ ይላል። መኝታ የለም። ሰፋና መርዋ እኮ ይሮጥበታል። ታዩታላችሁ ስትሄዱ። አንደኛው ደግሞ ተአምር ነው ብሎ እናገራለሁ ብሎ ተፎገረ። ምን ተፎገረ? ሐራም አካባቢ አንድ ጉዳየው አለ። ምን አየህ ሲባል 24 ሰዓት ጧፍ ይደረጋል። አይደረግም። ሰዎችን አየዋቸው ሳይተኙ ሲዞሩ የሚያድሩ አለ። ጧፍ ስንት ጊዜ ነው? ሰባት አይደል? ከዛ ሰውየው የመሰለው ሊዋሽ። አንዳንድ ሰው እኮ መዋሸቱን ሰው አያቅብኝ ብሎ ያሸ። ምን አየህ ጉዳየህ ብትሉኝ ካባ ይጃ አለ።

ሚንኩም አላቸው። ለአላህ ደምም ስጋውም አይደርሰውም። እናንተ ሞኞች አትሞኙ አላቸው፣ አትሞኙ። ለአላህ የሚደርሰው ግን ተቋ ውስጣችሁ ላይ የምታደርጉት ተቋ ነው የሚደርሰው። አላህ አየ ተውሂድ ተውሂድ እንደዚህ ነው። በቃ አማ ደም ምናምን ማፍሰስ ለጅኒ ባብላት አይደርስም። አላህ ጋ ተጠንቀቅ። ስለዚህ ጣጫሉ ይነሳሉ። ረቃይ ቀልቁሉ ብለህ ማውራት ሰማይ ማፈጠር አላህ ምድርን አላህ የሙሽሪኮችም አይቅዱ

ሽርክ አታሻርኩ ነው የሚቀድመው። የስራን ደረጃ ይወቅ። አሊሞች የስራ ደረጃ መራቲ በላ አማል ቆይ፣ ትምህርት ቤት ትምህርት ቤት። የአምስት ዓመት ልጅ ዩኒቨርስቲ ነው የምትወስዱት? አዲስ አበባ ዩኒቨርሲቲ ወይ ጅማ ዩኒቨርሲቲ ወይ አዳማ ዩኒቨርሲቲ ወይ አዋሳ ዩኒቨርሲቲ ነው የምትወስዱት? የአምስት ዓመት ልጅ ኬጂ። ጀዛከላህ ኸይር አየ አየ። ተፍሲር ትክክለኛ ተፍሲር። ኬጂ ነው የሚሄደው። ዩኒቨርሲቲ ቤት ደግሞ ይረብሻል፣ አይገባውማ። ወዚና አለ ዙሙትም እንዳሰሩ ይላሉ። ቆይ ከእስላም ውጭ ያሉ ሰዎች ዝሙት አስሩ ሪባ አትብሉ መጠጣጠጡ ይባላል እንዴ አይባልም ምን ሆነው የሚባሉት ቁሉ ላኢላህ ኢላላህ ቱፍሊሑን ላኢላህ ኢላላህ ባሉ ትድናላችሁ መጠጥ እኮ ሐራም የሆነው እኮ አወል እስላም እኮ በመጀመሪያው እኮ አይደለም መጀመሪያው እኮ እየጠጡ እየሰገዱ ነበር ወላ ተቅረቡ ሰላታ ወአንቱም ሱካራ አላቸው ሰላት አትስገዱ ጠጥታችሁ ከሰላት ውጭ ይቻል ነበር ማለት ነው በዛን ጊዜ ሐራም አልነበረም ከዛ በኋላ በደንብ ሲገባቸው አቂዳ ርጅሱን من عمل الشيطان فاجتنبوه በል አሁን እስላም ውስጣችሁ ላይ ገብቷል። ራቆት የሸይጣን ተግባር ነው አላቸው። ዘጋባቸው። መጀመሪያ ይቻል ነበር፣ አይቻል ይቻል ነበር፣ በኋላ ላይ የተከለከሉት መራቲ በላዕማል ደረጃ ማወቅ አለበት። ይሄ ደረጃ የማያቅ ኡስታዝ፣ የማያቅ ዳይ ኸይር የለው ኸይር። ወላ ኸይር የለው ሸር ነው ያለው እሱ ጋር። ደረጃ ማወቅ። ሙስሊሞችን መጀመሪያ አነጻቸው በአቂዳ አቂዳ ገብቷቸዋል። አው ሽርክ እንደማይቻል ታውቃላችሁ። አው ከአላህ ውጭ መጥቀም መጉዳት የሚችል የለም አላህ ብቻ ነው ብላችሁ አምናችኋል። አው እንቀጥል በቃ። አንዳንድ ሰዎች እናቶቻቸውን አወላጆቻቸውን ሀጅ ይከፍላሉ። ሀጅ ሲሄዱ እዛ ሂዶ ያ ነቢያላህ ያ አብሬትዬ ያ ሰይድና ከድር ይላሉ። እዛ እዛ ስላየኋቸው እኮ ነው የምነግራቸው። አንድ ጊዜ ሀረም ላይ የሆነ የግንባታ እቃ ወጥቆ ሰው ሙቶ ነበር። አልሞተም። አጠገቤ አንድ ሰውዬ በጌታ ይሁንብኝ፣ አላህ ዘንድ ቁም፣ የምናገረው አጠገቤ ሸሪከቱ መካ የሚባል ቦታ በአንድ ጠረጴዛ ምግብ እየበልና ነበር

ይሄ እንደዚህ አይነት ሰው ሀጅ ቢያደርግ ፋይዳ የለውም፣ ፋይዳ የለውም ባይል ነው የሚሻለው። በሬ ገዝቶ ይረስበት። አቂዳ ያለው ሰው ነው ሀጅ የሚያደርገው። ትክክለኛ እምነት ያለው ሰው ሀጅ ያደርጋል፣ ይጠጥቅለታል። የዛኝ ኤርፖርት ገብታችሁ ልብሳችሁን ለብሳችሁ ሚቃት ላይ ሲደርሱ የሚጀምረው ለበይክ አላሁመ ለበይክ ለበይክ ነው እኮ የሚባለው። ይሄ እሺ ብያለሁ። እሺ ማለት ምን? ለአንተ አጋሪ የለህም። በቃ ይሄ ነው። ልክ ሀረም በር ላይ ሲደርሱ ታቆሙታላችሁ። ጠዋፍ ምናምን ስጨርሳላችሁ

ረ ዚ ሽርክ ከሽርክም ለምንድን ነው የማያስጠነቅቁት? ወበያን ማየቀው ፊሂ በዛ የሚወጥቁበት የሆነውን ነገር ለምን አያስጠነቅቅም? የሰው ልጆች ይወጥቃል፣ አባ ይላሉ፣ የቦታው ጅኒ ይላሉ፣ የማይሉት ነገር የለም። ለምን ይሄን አይጠቅስም? በ

ወይ መኪና ገዝቼ መኪናው ላይ ደም ስላልቀባሁት ወይ አዲስ ቤት ሰርቼ ስገባ አርዶ ይረጫሉ ደም ጅኒ እንዳይገባ ብዙ ጊዜ አዲስ ቤት የገባ ሰው ሰርቶ ስገባ ብዙ ጊዜ ይሞታል ይባላል ጅኒ በቃ ያዛቸዋል ይህ ስራ የሚሰሩ ሰዎች አሉ። አዲስ አበባ የሙስሊም ባለ ሀብቶች ሀከዛ ይሄ ለምን አይነገርም ይላል እነዚህ ሰዎች ግን ይህን ተግባር የሚሰሩት የእስላም ዋናውንን እያሉ ነው ይላል የአላህ ፈቃድ ከሆነ ሊማዘ ሃዘ ተሳሁል ለምን ይሄ መዘናጋት የሚለው ጋር?